ሰበር ዜና፣ በእስራኤል ከባድ የሆነ ሰደድ እሳት ተነስቷል። ይህም የሆነበት ምክንያት በሀገሪቷ ባለው ከባድ ሙቀት ነው። ካሁን ድረስ ይህንን እሳት መቆጣጠር አልቻሉም። ጨፍጫፊውና ደምጠጩ ኔታንያውም ይህ እሳት ከመጠን በላይ ከሆነ ከጎረቤት ሀገራት እገዛ እንደሚጠይቁ ተናግሯል። በቅርቡ ከስድስት ቀን በኋላ አፕሪል 30 ላይ ማለት ነው ዘፋኙና አዝማሪው ቴዲ አፍሮ በእስራኤል ኮንሰርቱ እንደሚያቀርብ ተናግሮ ነበር። እናም የነሱን በደል የነሱ ጭቆና አልተገነዘበም ነበር። አላህ ስብሓነ ወተዓላ ግን የነሱን በደል ተመልካች የሆነ ጌታ ነው። እዚህ ላችኋል። ያኔ እነዛ ፍልስጤማውያን ንጹሃን ሆስፒታል ውስጥ እየታከሙ ቦምብ ተጥሎባቸው በሕይወት እያሉ በሳት ተቃጥሎ የሞቱት እዚህ ላችኋል። ያ ጋዜጠኛ ሚስቱ እየተመለከተችው እስራኤላውያን በሕይወት እያለ ያቃጠሉት ትዝ ትላችኋለች። ያቺ ገና የተወለደችው የህፃን ፍርስራሽ ፎቅ ውስጥ ተኝታ ስታለቅስ ደስ ትላችኋለች ያቺ እናት ሙሉ ቤተሰቧ ናት አልሐምድሊላህ ያለችው ሁላችሁም በኮሜንት አላሁ አክበር እያላችሁ ይህን ቪዲዮም ለሁሉም ሰዎች እንድደስ በደንብ ሼር ኮፒሊንክ ዲዊት ሪፖስት አድርጉ ወበረን ዋልደቲ ወለም የጀለኒ ጀባረን ሸቂያ

ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝ፣ ምን አታስተምረኝ። አብሬ ሮመዳን ሲሆን ቁጭዬ ማታ በልቼ ያደግኩኝ ሩዝ አብሬ ተካፍዬ በልቼ ያለው በስማም ይላል ብስሚልላሂ ይላል። አይ ዶን ኬር ተራማጅ ወጣት ነኝ። ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው እኛ ስለዚህ ወንድሜ፣ እየመጣህ ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥና እኮ ሙስሊም ሙልጭ አርጋ ምትሰድባለች። እኔ ያቸዋለሁ ጊዜ ሲኖረች ግዜ ሲኖር ስክሮል ሳረግ ሲሰዳደቧ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግና እየተባለ አንበሳ ይውረድላት ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድ ሰደብሽውና አንድ ነጥብ ሦስት ሁለት ቢሊዮን እዚህ ይከተለዋል። እኛ ብናዋርደው አላህ ምንም ምንም እኮ በእኛ ኩል ከጥፍሩ ቆሻሻ አረባ በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጥብ ምትሰግድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኮ ሳይጸዳ መስገዳችን ቆሻሻ ነ አይ ላቭ ሙስሊም ሪሊጅን። ባይ ዘ ወይ የካቲት 23 የዛሬ 127 ዓመት አጼ ሚኒሊክ ደብዳቤ ጻፉ፣ ለቅዱስ ጊዮርጊስ ይህ በታሪክ የተጻፈ ደብዳቤ ጻፉ ጦርነቱ ዛሬ በዚህ ሰዓት ተጀምሮ ዛሬውኑ እንዲያልቅ የጦሩ መሪ አንተ እንድትሆን አደራ ብለው ደብዳቤ ጽፈው ለምስኪኑ ታቦት አክብሮ ለሄደው ካህን ሰጡት። ካህኑ የአጼ ምኒልክን ደብዳቤ ወስዶ በታቦተ ጊዮርጊስ ላይ አስቀመጠው። አያችሁ። ስለዚህ ጦርነቱ ከኢትዮጵያ አምላክ ጋር ነበር። አዎ፣ ከኢትዮጵያ አምላክ ጋር ነበር ጦርነቱ። ዛሬም ጦርነቱ ከእግዚአብሔር ጋር ነው። ዛሬም ጦርነቱ ከክርስቶስ ጋር ነው። ከክርስቲያኖች ጋር አይደለም። ከኦርቶዶክሳውያን ጋር አይደለም። ይሄንን ብለው ለቅዱስ ጊዮርጊስ የአደራ ደብዳቤ ላኩለት። ምስኪኑ ካህን ወስዶ በታቦቱ ላይ ደብዳቤውን አስቀመጠ። መቼ? በማለት ዛሬ ተጀምሮ በአንተ መሪነት ጦርነቱ ዛሬ እንዲጠናቀቅ አሉት። ይሄንንም ጦርነት ደግሞ አንተ እንድትመራው አሉት። ከዛ በኋላ ጦርነቱ ተጀመረ። በእለቱኑ ጣሊያኖች ድል ተመተው ኢትዮጵያውያን አሸንፈው ማን አሸነፈላቸው? አሸነፈላቸው እግዚአብሔር። አንተ ሙስሊም ሙስሊም ክርስቶስ ከማን ጋር ላውራ? አንዳችሁ፣ ግድ የለም ረጋ ብለን እናወራለን። ካንዳቹ ጋር ላውራ? አንተ ጋር ልቀጥል፣ ማይኮ የማን ልጅ ነውና? እሺ ኦኬ፣ የማን ልጅ ነው? ኢየሱስ የማርያም ልጅ ነው። እሺ እና ብቻዋን ወለደችው ነው አይደለ? አዎ ጥሩ። ጠሩ ኢየሱስ የማርያም ልጅ ነው፣ ግን እግዚአብሔር በእሷ ታላቅ ስራ ሰርቷል በመንፈስ ቅዱስ ኃይል እንዲጸነስ ደግሞ ተደርጓል። እዮብ እዮብ ለምሳሌ መንፈስ ፈጠረኝ እንዳለው ማለት ነው፣ የእግዚአብሔር መንፈስ ፈጠረኝ እንዳለው ኢየሱስም በተመሳሳይ ሁኔታ ልክ መንፈሱ ፈጠረኝ የእግዚአብሔር መንፈስ ፈጠረኝ እንዳለው ሁሉ የኢየሱስም አፈጣጠር ከምንድን ነው? ከመንፈስ ቅዱስ ነው መንፈስ ቅዱስ ኢየሱስን መፍጠሩን ነው። በአንቺ ውስጥ ታላቅ ስራ ይሰራል አለ። እንግዲህ ታላቅ ስራ ስራ ማለት የሚሰራ ነገር ነው። ለዛ ነው የኢየሱስ ራሱ በትንቢት መነጽር ሲናገር የትንቢተ ኢሳያስ ምዕራፍ 49 ቁጥር 5 እና 6 ላይ ባሪ ማን ነው አምላኬም ጉልበት ሆኖኛል፣ ልባርክ አምላኬ ጉልበት ሆኖኛል አለ። ከዛ እግዚአብሔር ምን አለ? ማን ነው ኢየሱስ ምን አለ እዛው ጋር ባሪያ ሆነው ዘንድ ከማሐፀን ጀምሮ የሰራኝ እግዚአብሔር እንዲላላ፣ ከማሐፀን ጀምሮ አለ። ከማሐፀን ጀምሮ የሰራኝ አለ። የሰራኝ ማለት ምን ማለት ነው? ማይኮይ ልክ ነሽ። ቅድም ግን ምን ብለሽ ነበር? ቆይ ኢየሱስ የሰራኝ ማለት ምን ማለት ነው ማለት። ቆይ ላስረዳሽ። ኢየሱስ ክርስቶስ የሰው ልጅ ነው ብለሽ ነበር፣ ግን በመንፈስ ነው። አሁንም ነው መንፈስ ቅዱስ በእሷ ውስጥ ገብቶ ነው የተወለደው፣ ደግሞ እያልክ ነው። ሁለት ተቃራኒ አይዲያ እያመጣች ነው። አንዱን ያዥ እና እሱ ላይ እንመጣለን እንመጣለን አነብላሉ። እሱን ከፈለግ አነብላሉ። እና በመጀመሪያ ሲጀመር አንተ ሙስሊም ነህ

ምን አስፈለገ? የራስን ቁርአን አንብባላ የራስ